አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 27 በዚች ቀን የከበረ ቅዱስ ፊቅጦር በሰማይትነት አረፈ። ለዚህ ቅዱስ የአባቱ ስም ህርማኖስ ነው። እርሱም ለዲዮቅልጥያኖስ የአማካሪዎቹና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ሥራ ምክሩና ንግግሩ ሁሉ ከእርሱ ጋር ነበር። የእናቱም ስም ማርታ ይባላል። በክርስትናዋ የጸናች ብጽት ናት። ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሥ አቀረበው። ንጉሡም በመንግሥት ውስጥ ሦስተኛ ማዕርግ አድርጎ ሾመው። በዚያን ጊዜ እድሜ ሃያ ዓመት ነበረ። እርሱም የዚህን ዓለም ክብር ናቀ። ስጋ ይበላም ወይንም አይጠጣም፣ ዘወትርም ይጾማል። ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል። በክብር ባለቤት ክርስቶስ ስም የታሰሩትን ይጎበኛቸዋል። ለድዎችና ለምስኪኖችም ይመጸውታል። የቅዱሳን ቆዝሞስና ድምያኖስ እናት ቅድስት ቴዎዳዳን በገደሏት ጊዜ ንጉሱን ስለመፍራት ሊቀብራት ማንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ስጋዋን ወሰደ፣ ከንጉስ ስለሚመጣው ቅጣት ሳይፈራ ቀበራት። አዎ ስለ ማምለኩ አባቱን ዘወትር የሚገስጸውና ብዙ ጊዜም የሚመከራከረው ሆነ። አባቱም ወደ ንጉስ ከሰሰው እንጂ አልሰማውም። ተከሶም ወደ ንጉስ ባቀረቡት ጊዜ አማልክት ያልሆኑ ርኩሳን ጣዖታትን ለሚያመልክ ሰነፍ፣ ዝንጉ፣ ልበ የለሽ ለሆነ ንጉስ አላገለግልም ከዛሬ ጀምሮ ለህያው ንጉስ ክርስቶስ እገዛለው የሰጠኝንም ገንዘብህን ንሳ ብሎ ከፊቱ ትጥቁን ፈትት ወጣለለት። አባቱ ህርማኖስም ወደ እስክንድሪያ እንዲልከውና በሄርሜኔዎስ መኮ ይሆንን ዘንድ በዚያ ፊቅ ጦር እንዲቀጣ ንጉሡን መከረው። በዚያንም ጊዜ ከአደባባይ ያወጡት እናቱም በብዙ ልቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለ ነበሩ የታሰሩ ምእመናን፣ ስለ ድሆችና ምስኪኖች፣ ስለ ሙት ልጆችና ስለ ባልቴቶች የሚሹትን በመስጠት እንድትጎበኛቸው አዘዛት። ከዚያም አፉ ለጉመው ወሰዱት። በእስክንድርያ አገር ወደ መኮንኑ ሄርሜኔዎስ ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔርን መልአክ ወደ ሰማያት አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎችን አሳይቶ ወደ መኖሪያው መለሰው። መኮንኑም በእሳት አፈሉት፣ በዝፍት በዲን ደግሞ አሰቃየው። ከዚያም በብረት አልጋ ላይ አስተኝተው ከበታችሁ እሳትን አነደዱ። ደግመው ከውሽባ ማንደጃ ውስጥ ጨመሩት፣ በየአይነቱ በሆነ ስቃይም አሰቃዩት። የክብር ባለቤት ጌታችንም ያጸናውና ከስቃዩ ያስታግሰው፣ መልአኩንም ልኮ ከቁስሉ ይፈውሰው ነበር። ከዚህም በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። ምላሱን ቆረጡ፣ በእሳት ያጋ ያጋሉት ያጋሏቸውንም ችንካሮች በጎኖቹ ውስጥ ጨመሩ። እግዚአብሔር ግን አጽንቶ አስታክሶ ያለ ጉዳት በደና ያነሳዋል። ከዚህም በኋላ በዚያ በረሃብ እንዲሞት ከዱር ባለ ግንብ ውስጥ አሰሩት እርሱ ግን መጥረብ የሚያውቅ ስለሆነ ላይዳዎችን በመጥረብና በመሸጥ በየጠቂቱ እየተመገበ የቀረውን ለድሆች እየሰጠ ኖረ። አንድ መኮንንም መጥቶ በዚያ ግንብ አቅራቢያ አደረ። ስለ ቅዱስ ፊቅጦርም እርሱ የንጉሥ የሰራዊት አለቃ የሆነ የህርማኖስ ልጅ እንደሆነ ነገሩት። መኮንኑም ወደ እርሱ አቅርቦ ብዙ ሸነገለው። ባልሰማውም ጊዜ ያሰቃዩት ዘንድ አዘዘ። ጅማቶቹን መዘዙ፣ አፉን መቱት። ቁልቁል ሰቅለው በእጆቹ ላይ ከባድ ድንጊያ አንጠለጠሉ። ከዚያም ከሚነድ እሳት ውስጥ ጨመሩ። ሙጫ አደሮ ማርና ዘይትን አፍልተው በላዩ ደፉበት። በማበራያ አበራዩት። አፉንም በአሞትና በእሬት አመረሩት። አይኖችንም አወለቁት። ደግመውም ዘቅዝቀው ሰቀሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስም ተገልጾለት አጸናው፣ አረጋጋው። ስሮቹንና ህዋሳቶቹንም በቦታቸው መለሰለትና ዳነው። አንዲት አስራ አምስት ዓመት የሆናት ብላቴና ነበረች። ቅዱስ ፊቅጦርን ሲያሰቃዩት በሴቷ በቤቷ መስኮት ታየው ነበር። መላይክትንም በእጆቻቸው አክሊሎችን ይዘው እነርሱም በቅዱስ ፊቅጦር ራስ ላይ ሲያኖሯቸው አይታ እንዴት እንዳየች ለአሕዛብ ነገረቻቸው እጅግም አደነቁ። ከእርሳቸውም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በሰማይትነት አረፉ። ያቺም ላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጡ አዘዘ። የሕይወት አክሊልንም ተቀበለች። ሁለተኛም የአመኑትን ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወትንም አክሊል ተቀበሉ። ከዚህም በኋላ የከበረች የቅዱስ ፊቅጦር ራስ ይቆርጡ ዘንድ አዘዘ። ተጋድሎውንም ፈጽሞ የሕይወትና የግድል አክሊልን ተቀበለ። ምእመናን ሰዎችም ስጋውን ወስደው በከበሩ ልብሶች በድርብ በፍታ ገነዙት እናቱ ማርታ ከአንጾኪያ እስክትመጣ በንጹህ ቦታ ኖሮ በመጣችም ጊዜ ከዚያ ወሰደች። ውብ ቤተ ክርስቲያንንም ሰርታ ስጋውን በውስጣ ኖረች። ከእርሱም ታላላቅ ድንቆች ታምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘለዓለሙ ትኑር አሜን። ሰላም ለፊቅ ጦር ታምራት ይሁ ዘአርአየ ድረ በሰይፍ ተወቅየ ልብሱ ዘወርቅ አመተ ሃድገ በዚየ ያሰርጉ ጣወታት ይሁ ሶበ ልበ ንጉስ አለየ ሀበህላው የሁ ተመስጠ ሰማየ ሰላም ለኪ

ዛስተላጸቁ ማይፈደ ስጋሃ ለክሌ ሰጠቁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 28። በዚች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜሌዎስ በሰማዕትነት አረፈ። በዚችም ቀን መቅሱር ከሚባል አገር ቅዱስ ብስጣወሮስ በሰማዕትነት አረፈ።

ተአምር ዘገብረ እግዚእነ ወአምላክነ ወመድኃኔነ ኢየሱስ ክርስቶስ ሣህሉ ወምህረቱ የሀሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ምህረቱ ለሁላችን ከጥምቀት ልጆች ጋር ይሁንና ጌታችንና አምላካችን መድኃኔ ዓለም ያደረገው ታምሪ ነው። ክብር ይግባውና መድኃኔ ዓለምን የምትወዱ የተወደዳችሁ የቤተ ክርስቲያን ልጆች ወንድሞቼ ሆይ እነግራችሁ ዘንድ ኑ ስሙኝ። ከሁሉ አስቀድመን በሐሳባችን ሁሉ በኃይላችንም ጌታችን ፈጣሪያችን እንውደደው። ልበ አምላክ ዳዊት ዋሊያ ወደ ውሃ ምንጭ እንደሚናፍቅ እንዲሁ ነብሴ ወደ እግዚአብሔር ትናፍቃለች። አቤቱ በኃይሌ ሁሉ እወድሃለሁ እንዳለ አንደበትንም ዳዊት እንመንበትም ዳዊት በሰው ከመታመን በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። ኃይሌም ሀሳቤም እግዚአብሔር ነውና እንዳለ ሶስት መቶ አስራ ስምንቱ ሊቃውንት ዓለምን ሁሉ በያዘ በአንድ አምላክ በእግዚአብሔር አብ እናምናለን፣ በአንድ ጌታ በኢየሱስ ክርስቶስ እናምናለን፣ በመንፈስ ቅዱስ እናምናለን፣ በአንዲት ጥምቀት ቤተ ክርስቲያንም እናምናለን፣ ኃጢአትን ለማስተሰሬ በአንዲት ጥምቀት እናምናለን እንዳለ በዚህ በአምስት እምነት እናምናለን፣ በአምስት ስግደት እንሰግዳለን። ፍጥረታትን ሁሉ ለፈጠረ አምላክ ሶስት ስግደት እንሰግዳለን። ዳዊት ሰማዮች ያንተ ናቸው፣ ይህም ምድር ያንተ ናት፣ አለሙን በሙሉ አንተ ፈጠርህ እንዳለ ከእርሱ በቀደመ ሌላ አምላክ እና አናመልክም። ሁለቱንም ስግደታችን ለከበረ መስቀሉና ለእናቱ ለማርያም እንሰግዳለን፣ በክብር እኩል ሆነዋልና ለዚህም ለሁለቱ ፍጥረቶች ለፈጣሪ ምስጋና ይገባቸዋል። የአህዛብ አማልክቶቻቸው የሰው እጅ ስራ የወርቅ የብር ናቸው። አፍ አላቸው አይናገሩም። አይን አላቸው አያዩም። ጆሮ አላቸው አይሰሙም። አፍንጫ አላቸው አያሸቱም። እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም። በውስጣቸው ስትንፋስም የለም። የሰሯቸው ሁሉ እንደ እነርሱ ይሁኑ። ክብር ይግባውና አምላካችን መድኃኔ ዓለም ግን የማዳን አምላክ ነው። ይቅርታው ቸርነቱ ከኛ ከሁላችን ከህዝበ ክርስቲያን ጋር ይኖር፣ አገራችን ኢትዮጵያን የሚጠብቃት ለዘላለሙ አሜን። በቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ ማልቱን ባርኮ ቅዱሶ ሰላም ቀን ያውለን